ሰላም እግዚአብሔር ይብዛላችሁ። የተወደዳችሁ የዚህ ዩቲዩብ ተከታታዮቻችን በልዑል እግዚአብሔር ሰላም እንደምንከርማችኋል። ትኩስና ወቅታዊ የሆኑ የቤተ ክርስቲያናችንን ዜና ይዘንላችሁ መጥተናል። ከዜናዎቹ ጋር ዲያቆን ይርጋነኝ አብራችሁን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልአተ ጉባኤ በትላንትናው ዕለት በጽርሃ መንበረ ፓትርያርክ ተጀምሯል። የርክበ ካህናት ምልአተ ጉባኤ መጀመሩን አስመልክቶ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያሪክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጄ ዘመንበረ ተክለ ሃይማኖት መልእክት አስተላልፈዋል። ቅዱስነታቸው ለሕዝብ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚውና በማህበራዊ አገልግሎትም ጭምር ነው። ከዚህ አንጻር ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ በኢኮኖሚውም ከድህነት የተላቀቀ እንዲሆን እንደዚሁም ሰላሙና አንድነቱ የተጠበቀ እንዲሆን በማስተማር በተግባር በመሳተፍ የህዝቡን መሪዎች እና ሪያ ሆነ እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበት እንመክራለን ሲሉ አሳስበዋል። ከዚህም አንጻር ኢትዮጵያውያን ወደ ተሻለ ልማት እና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችሁበትን እና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር ፎይታ እንድታገኝ አድርጉ። ይህንም ለውድ እናት የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው ሲሉ አሳስበዋል። በተያያዘ ዜና ብፁዕ አቡነ ጴጥሮስን ጨምሮ ሶስት ብፁዓን አበው ሊቃነ ጳጳሳት ዛሬ ማለዳ አዲስ አበባ ገብተዋል። ውጭ ሀገር የነበሩና ወደ ሀገር እንዳይገቡ በመንግስት ተከልክለው የነበሩ ሦስት ብፁዓን አበው ሊቃነ ጳጳሳት በቅዱስ ሲኖዶስ ምልአተ ጉባኤ ላይ ለመሳተፍ ዛሬ ማለዳ አዲስ አበባ ገቡ። ብፁ አቡነ ጴጥሮስ፣ ብፁ አቡነ ቴዎፍሎስ እና ብፁ አቡነ ያዕቆብ ዛሬ ማለዳ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ደርሰዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ብፁ አቡነ አብርሃም፣ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሰዊሮስ፣ ብፁዕ አቡነ ዮሴፍና ብፁዕ አቡነ ሄርያቆስ ተገኝተው አቀባበልን አድርገውላቸዋል። መንግስት ከሳምንታት በፊት በይፋ በወጣው መግለጫ ሶስቱ ብፁዓን አባቶች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ስብሰባ ላይ ለመገኘት እንዲችሉ የሚጠበቅበትን ሁሉ እንደሚያደርግ ቃል ገብቶ ነበር። በዚህም ብፁዓን አባቶች ዛሬ ማለዳ አዲስ አበባ ገብተዋል። መንግስት ሶስቱ ብፁዓን ሊቃነ ጳጳሳትን ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለን ሲል ቋሚ ሲኖዶሱ ገለጸ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ የሶስቱን አበው ሊቃነ ጳጳሳት ወደ ሀገር መግባት በተመለከተ መግለጫ አውጥቷል። ቋሚ ሲኖዶሱ በመግለጫው በውጭ አህጉረ ስብከት ተመድበው ሐዋርያዊ አገልግሎታቸውን በመፈጸም ላይ የሚገኙ ብፁህ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢው ሀገረ ስብከት ሊቀጳጳስ ብፁዕ አቡነ ቴዎፍሎስ ዶክተር የሰሜን ካሊፎርኒያ አካባቢ ሀገረ ስብከት ሊቀ ጳጳስ እና ብፁዕ አቡነ ያዕቆብ የጆርጂያና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ሀገር ቤት በመግባት ዓመታዊ የቅዱስ ሲኖዶስን መልአተ ጉባኤ እንዲሳተፉ ቅድስት ቤተክርስቲያናችን በቅዱስ ሲኖዶስ በኩል ጥያቄ አቅርባ ነበርም ብሏል። መንግስትም ሀገራዊ ተቋማትን ለማጠናከር ያለውን ቁርጠኝነት የጸና መሆኑን በገለጸበት መግለጫው እንደተመለከት ነው የሀገራችን ሰላምን ለማጽናት የቅድስ ቤተክርስቲያናችንን የታሪክ ገጽታ ለመጠበቅ ተቀራርቦ መነጋገር የተሻለ መፍትሄ መሆኑን ተረድቶ ሶስቱን ሊቃነ ጳጳሳት ወደ ሀገር ገብተው የቅዱስ ሲኖዶስን ጉባኤ እንዲሳተፉ መፍቀዱን ተረድተናል ሲልም ገልጿል። በመሆኑም መንግስት ቅድስ ቤተክርስቲያናችን ያቀረበችውን ጥያቄ ተቀብሎ ሶስቱን ብፁዓን አበው ሊቃነ ጳጳሳት ወደ ሀገር እንዲገቡ በመፍቀዱና ተግባራዊ ምላሽ በመስጠቱ ከፍ ያለ ምስጋናችንን እናቀርባለንም ብሏል። ቋሚ ሲኖዶሱ አያይዞም ወደፊትም እግዚአብሔር በሰጠን ምድር አባቶቻችን ባቆዩልን ሀገር አስተማማኝ ሰላም እንዲኖር ለሀገራችንና ለህዝባችን የሚጠቅሙ ጉዳዮች ላይ ግንኙነታችንን በማጠናከር በጋራ ለመስራት ዝግጆች መሆናችን እንገልጻለን ሲል አሳስቧል። በእለቱ ይዘንላችሁ የነበሩት አጫጭርና ወቅታዊ ዜናዎች የተከታተላችኋቸውን ይመስሉ ነበር። የተወደዳችሁ ተከታታዮቻችን ወደፊት በሌላና ወቅታዊ የቤተክርስቲያናችን ዜና እስከምንገናኝ ድረስ ቸር ቆዩ።